አምስተኛው መልአክ መለከቱን ሲነፋ ሰማይ እንደ ብራና ይቀደዳል። ከኤደን ገነት በላይ እድሜ ካለው ጥልቅ ጉድጓድ ከሆነ እስር ቤት በሚወጣው ጭስ ፀሐይ ትጋርዳለች። ከጥልቅ ጉድጓድ የሚወጡት ፍጥረታትም በመደበኛ ሰው ምናብ የሚሳሉ አይደሉም። የራእይ ነቢይ የሆነው ዮሐንስ በራእይ 9 ከቁጥር 1 እስከ 11 አንበጦች ብሎ ገልጿቸዋል። እነዚህ አንበጦች መደበኛ ተባዮች አይደሉም ኃጢአተኞችን ይቅርታ እስኪለምኑ ድረስ የሚቀጡ የእግዚአብሔር መቅሠፍቶች ናቸው። ከተለያዩ ፍጡራን ተሰብስበው የተሰፉ የቀንቅዠቶችን በምናባቸው ሳሏቸው። የሰው መልክ ቢኖራቸውም ሰዎች አይደሉ። የማሰብ ችሎታቸውን የሚያንጸባርቁ ጭካኔ የተሞላባቸው አይኖች፣ በመርዛማ ነፋስ የሚውለበለብ ዞማ ረዥምና ሐር የመሰለ ጸጉር፣ ተቆራርጦ የተደረደረ አጥንት የሚመስሉ የአንበሳ አይነት ጥርሶች፣ በብረት የተለበጠ የደረት ትጥቅ እንደ ገሃነመ እሳት የሚያቃጥል መርዝ ያዘለ ጊንጥ የሚመስል ጅራት የክንፎቻቸውን ድምፅ እንደ ጦር ሰረገሎች የሚያስተጋባ ነጎድጓድ ነው ለአምስት ወራት ያህል የአምላክ ማህተም የሌላቸውን ሰዎች በእነዚህ ፍጥረታት ይታደናሉ የሚያድኑት ከባድ ቅጣት ለማድረስ እንጂ ለመግደል አይደለም ቅጣቱን የሚቀበሉትም ሞትን ይለምናሉ ሞት ግን በዚህ ወቅት ይርቃቸዋል ሰብልና እፅዋት ባሉበት ይቆያሉ ወንዞችም ሳይነኩ ይፈሳሉ አለቃቸው በአንድ ወቅት ከሳጥን አጠገብ ሆኖ የዘመረው መልአክ አብአዶን፣ በግሪክኛ አፖሊዮን፣ የጥፋት ገዥ። የስሙ ትርጉም አጥፊው እንደ ማለት ነው። ሌሎች ደግሞ የሥርዓት አልበኝነት አብቴል የተሰጠው ጥልቁ ጉድጓድ ያፈራው ፍጡር መሆኑን ይናገራሉ።